ዓለም አቀፉ የሰላም ቀን በዓለም ለአርባ አራተኛ ጊዜ በኢትዮጵያም ለአርባ አራተኛ ጊዜ ሰላም ለሁሉም ሁሉም ለሰላም በሚል እየተከበረ ይገኛል። በሲዳማ ክልልና ኦሮሚያ ክልል ምዕራብ አርሲ ዞን ማህበራዊ ኃላፊነታቸውን እየተወጡ የሚገኙ የኖርዌይ የስዊድንና የሀገር ውስጥ የሃይማኖት ተቋማትም ከሁለቱም ክልሎች ሰላምና ጸጥታ ቢሮ ጋር በመተባበር በሐዋሳ ከተማ እለቱን አክብረዋል። በስዊድን አብያተ ክርስቲያናት አሊያንስ ድርጅት የኢትዮጵያ ፕሮግራም ኃላፊ የሆኑት ዶክተር ዮሐንስ ኃይለማርያም በሀገሪቱ 19 በሚደርሱ ግጭት ባለባቸው አካባቢዎች ተቋማት ስራዎችን እየሰሩ መሆኑን አመላክተዋል። በሰላም ግንባታ ሂደት የወጣቶች ተሳትፎ ከፍ ሊል ይገባል ብለዋል። የወጣቶች የተሳትፎ ደረጃ ጉልህ መሆን አለበት። ምክንያቱም በአንድም በሌላም ወጣቶች በግጭት ውስጥ ይሳተፋሉ፣ ሰላምንም ለማምጣት ከፍተኛ ሚና አላቸው። በተለይ ብዙዎቻችን እናስባለን፣ ወጣቶችን ትውልድ ስናስብ ልጆችን ታዳጊዎችን ማሰብ ያስፈልጋል። ብዙ ጊዜ ይረሳሉ፣ ልጆች ታዳጊዎች ይረሳሉ። የሀገራችንን ሕዝብ ስንመለከት የእነዚህ ቁጥር እጅግ በጣም ከፍተኛ ነው። ዛሬ በማለዳ ችግኝ ይተክለናል። ችግኝ ስንተክል ከ10 ዓመት በኋላ ከ20 ዓመት በኋላ ዛፍ እንደሚኖርና ለአካባቢው ያማረ የተዋበ ጥላ እንደሚሰጥ ተስፋ እናደርጋለን። እንደዚሁ ነው ልጆችም ላይ ስንሰራ ተተኪ ትውልድም ላይ ስንሰራ ነገን ተስፋ እያደርግን ነውና ዓለም አቀፍ የሰላም ቀን ስናከብርም ብዝሃነት ጌጥ መሆኑን ማሰብ ያስፈልጋል ብለዋል። ሰላምን ለማምጣት ውይይትና ምክክር ከፍተኛ አስተዋጽኦ እንዳለውም፣ እንዲሁም ሌላው ሰላምን ለማምጣት ብዙ አማራጮች ሰዎች ሊጠቀሙ ይችላሉ። ከምንም በላይ ግን ውይይትና ምክክር ጉል ስፍራ ይዘን፣ ስለዚህ በውይይትና በምክክር ማመን አለብን፣ መስራት አለብን፣ ይህንንም ማበረታታት አለብን። የእኛም ድርጅት ይህንኑ ስራ ነው በዋናነት ድጋፍ የሚያደርገው። በኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ማዕከላዊና ደቡብ ኢትዮጵያ ሲኖዶስ ዋና ጸሐፊ ቄስ አብርሃም አምቦ የሃይማኖት ተቋማት አስተምህሮውን ወደ ታች በማውረድ ለሰላም ሊሰሩ ይገባል ብለዋል። ሲኖዶስም አሁን ላይ ሰላምን የቅድሚያ ተግባር አድርጎም እየሰራ ነው። 16 ፕሮጀክቶችን ይዞ ይንቀሳቀሳል። በአሁኑ ጊዜ ከ16ቱ ቅድሚያ የተሰጠው ለሰላም ነው። የሰላም ግንባታ ላይ የምሰጠው ዋጋ ትልቅ ነው። ሰላም ሲኖር ነው የምናመልከው። ሰላም ሲኖር ነው ሰው ገብቶ በሰላም መውጣት የምችለው። ሰላም ለሰው ልጅ አስፈላጊ ቁልፍ ጉዳይ መሆኑን ሌላ ነገር የሚቀጥለው ከሰላም በኋላ ነው። መነገድ የሚቻለው ወልዶ ማሪፍ የሚቻለው ተኝቶ ማከም የምቻለው የምታከም የምቻለው ሰላም ሲኖር ነው። ሰርቶ መበልጸግም የምቻለው ሰላም ነው። እነዚህ ህንፃዎች ያሉትም ሰላም ስላለ ነው። ሰላም ከሌለ እነዚህ ሁሉ ከንቱ ናቸውና። በዕለቱ ከኦሮሚያ ክልልና ከሲዳማ ክልሎች የተወከሉ ነዋሪዎች እንዲሁም የሰላምና ጸጥታ ቢሮ አካላት ታድመዋል። የሲዳማ ክልልና የምዕራብ አርሲ ዞን በርካታ የሚዋሰንባቸው ቦታዎች መኖራቸውን የጠቀሱት በኦሮሚያ ክልል የምዕራብ አርሲ ዞን አስተዳደር ጽህፈት ቤት የሰላም ግንባታ የስራ ሂደት ባለቤት አቶ ጉተማ ቲቢሶ ናቸው። መሰል መድረኮች የህዝብ ለህዝብ ትስስርን የማጠናቀ የሀገር አቅማቸው ከፍ ያለ ነው ሲሉ አክለዋል። ሰው ሲገናኝ ሲገናኝና ሲነጋገር ጥርጣሬዎቹን እየቀነሰ ስጋቶቹን እየቀነሰ እምነትን እያዳበረ ወንድማዊነትን እያዳበረ ስጋቴን እየቀነሰ ይመጣልና፣ ምንን ያመጣል? ወደ ላይ በምናዋስናቸው ወረዳዎችና ቀበሌዎች ቀበሎች አካባቢ በዚህ አመት ማለት ነው 2017 መጨረሻ አካባቢ ግጭቶች ነበሩ። ቅንጅት ስራዎችን ሰርቶ ስጋቶቹን በዛ አካባቢ ቀንሶ የህዝብ ለህዝብ ግንኙነት ጨምሮ የህዝብ ምክክር ጨምሮ ወደ ሰላም መንፈስ እየመጣ በመሆኑና ያንንም ያጠናክራል ለነገም ማለት ነው ህይወታችን እስካለ ድረስ ሰላም ስላለ ህይወታችን እስካለ ድረስ ግጭትም ስላለ ማለት ነው ግጭት እስካለ ድረስ መነጋገርና መመካከር ሰላሚን መገንባት ስላለ ማለት ነው ለዚህም ጭምር ይጠቅማል። ለምልም ነው የሃይማኖት ተቋማት በዚህ ረገድ ከፍተኛ አስተዋጽኦ እያበረከተው መሆኑ የጠቀሱት አቶ ጉተማ ይህም ተጠናክሮ መቀጠል አለበት ብለዋል። ሲዳማና ኦሮሞ የጠነከረ ወንድማማችነት አላቸው ያሉት የሲዳማ ክልል ሰላምና ጸጥታ ቢሮ ምክትል ቢሮ ኃላፊ አቶ አለማየሁ አሰፋ ሰላም የሁሉም ነገር መሰረት በመሆኑ ጠብቆ መያዝ ያስፈልጋል ሲሉ አክለዋል። በሰላም ዙሪያ ያለው ዋጋ በሰላም ስራ ብቻ የሚሰራ ብቻ አይደለም። መጠበቅ ያለበት ሁሉም ዜጋ ነው የሰላም ዋጋን በደንብ ማወቅ የሚገባው ማለት በዚህ ዙሪያ የስዳማ ክልል ሰላምና ጸጥታ ቢሮ የትኛውንም አካባቢ ከኦሮሚያ ጋር ብዙ ወረዳዎችና ብዙ ዞኖች እንዋሰናለን። ደቡብ ኢትዮጵያ ጋር ከሁለት ዞን እንዋሰናለን። ከዛ ውጭ ከኦሮሚያ ጋር ብቻ ነው የምንዋሰነው። ዞሮ ዞሮ ወንድም ሕዝብ ነው ኢትዮጵያዊ፣ ዜጋነን የትም ሰላም ሲኖር የትም ገብተህ ትወጣለህ ማለት ነው። በዚህ ልክ ኢትዮጵያ ሰላም ሲታጣ ሁሉም ራስ ምታት ይሆንብናል። በሀገሪቱ ላለው ሰላም የሃይማኖት መሪዎች ሚና ከፍ ያለ መሆኑ የጠቀሱት ኃላፊው ይህ ተጠናክሮ እንዲቀጥልም ጥሪ አቅርበዋል። ዓለም አቀፉ የሰላም ቀንም በተለያዩ መርሃ ግብሮች በጋራ ተከብሮ ውሏል።